በስመ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። እንደ እግዚአብሔር መልካምና ቅዱስ ፍቃድ የእሁድ ማኅሌተ ጽጌ ነው። አነባለው አንደበቴን አምላክ መድኃኒቴ ኢየሱስ ክርስቶስ ይቆጣጠርልኝ። የማጎለውን የማነጥበውን ኖላዊት አምላክ አቃም ታሟልታ ከልጃ ከወዳጃ ከኢየሱስ ክርስቶስ ከቅድመ ጽፋን ዘንድ አሳርግልኝ አሜን። እሁድ የሚጸለይ አምላክን የወለደች የቤታችን የማኅሌተ ጽጌ ምስጋና አመት በክበር በደብረ መጥማቅ ማርያም ወየ ፊትሽ መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅብ ለአምስት ቀን ያህል በተገለሽ ጊዜ ምን ያህል ደስ ታሰኝ ይኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው። ቀሱተታ ይፀአን በአንበሳ መቴ ማርያም ሆይ ሁሉ የሚቻለው የልጅሽ ኃይል ማድጋዎችን በአንበሳ ድንጋይንም የሰው ጠላት በሆነ ሰይጣን ራስ ላይ ይጭን ዘንድ ሶርያዊ አሮንን አሰለጠነው። የደብረ ምጥማቅ አበባ መቤቴ ማርያም ሆይ ታምርሽ በዛልኝ፣ ተትረፈረፈልኝ ለክብርሽ ታላቅነት ለሚገዛ ሰውን ለክብርሽ ታላቅነት ለሚገዛ ሰውም ሁሉን ያስገዛለታል። አጋንንትንም እንደ አገልጋይ እንዲገዛ ያደርገዋል። በገነተ ፍቅርኪ ማርያም ማርያም ሆይ ምስጋናሽ ፍሬ የምስጋናሽ ፍሬ የጥፍ ድርብ እስከሆነ ድረስ በፍቅርሽ ተክል ቦታ ትርፍርፍ ያለ ጣዕሙ ልዩ ልዩ የሆነ የታምር አበባን አብቦ ተገኘ። ሽታ ያለውን ማዕዛም ሰጠ። በሰላስ አእባን ገጸ መይተ ማርያም ሆይ በአካል ሶስት መሆኑን ለመግለጽ በሶስት ድንጋዮች ቤትሽን መስራት ከፈጸመ በኋላ ከአንቺ ጋራ ለበዓል ለበዓል በተገለጸ ጊዜ ልዑል ማደሪያውን ቀደሰ እያሉ ልጅሽን ለማመስገን ደናግል በከበሮ ምስጋናን አቀረቡ። ራእይ ለሄኖክ ዘአረአዩ ራእይ ለሄኖክ ያሳየው ቤት ጣራዋ መብረቅ መልኳም በረድን የሚመስል የእሳት አዳራሽ የአንችን ምሳሌ ናት። ከቤተ ክህነት ከሌዌ ከሌዊ ከቤተ መንግስት ከይሁዳ የተወለድሽ ሜቴ ማርያም ሆይ ትውልድ ሁሉ ያመሰግንኛል ብለሽ እንደተናገርሽ ተናገርሽ ከእነርሱ አንዱ አገልጋይሽ እኔነኝ አመ አረጉ አድባረ መጀመሪያ ወደ ተራራዎች ብወጣ ወደ በረሃም ብወርድ አንቺን የሚመስል አበባ ፈጽሞ አጣው። ዳግመኛ አስደናቂ የሆነ ታምሪሽን አመሰግን ዘንድ ደስ የሚያሰኝ የህፃናትን ምስጋና አሰሚኝ በቀኝሽም መቆምን አየ። ምስጋና አሰሚኝ በቀኝሽን መቆምን አድይኝ አሚን ይበረቅ ይበርቅ ስንኪ እመቤቴ ማርያም ክብርሽ ከአበባዎች እና ከእንቁዎች መልክ ይበልጣል። በደስታ ወራት በታሳሰ ፀሐይ ክርስቶስን ወልደሻልና እጅግም ተከበረ ዞ ትራስ የምትከበሪ ክብርሽ የበዛ የሰማይና የምድር እመቤት ማርያም ሆይ ከቁጥር የሚበዛ ታምርሽን በማረጅበትና እና በሚሸመግልበት ዘመኔ እስክ ነግር ድረስ እኔ አገልጋይሽን አትለይኝ፣ አትለይነ አሚን። ተአምረ ፍቅርኪ ማርያም ማርያም ሆይ የፍቅርሽ ታምር ልቤን ቀሰቀሰው እግዚአብሔር ልዩ ልዩ አድርጎ እንደ ፈጠረው እንደ በረሃ ሽታ የኢያሪኮ የባህር ዳር እንኮይ ነሽ ብዬ እንዳመሰግንሽ ልቤን አነሳሳው፣ ቀሰቀሰው የወይን መልክ ያለው የልብሽን ሽታ አሸት ዘንድ ንግሥት ማርያም ሆይ የልብስሽን ይቅርታቶች የልብስሽን ሽታ አሸት ዘንድ ንግስት ማርያም ሆይ፣ ከጥላሽ በታች እንደ አርፍ አይ አድይኝ አድይኝ ከመ ጽና ልብስኪ እመይቴ ማርያም ሆይ፣ እንደ ልብስሽና እንደ ፍንጫሽ እንደ አፍሽ ማዕዛ በገነትና በበረሃ ካሉት አበባዎች እንደዚያ የሚሆን የለም። ኪሩብ የሚያቀርባት የእጣን የእጣን ጢስ ማርያም ሆይ፣ የነጭ እጣን ውሃ ነውን? የአንችን ማዕዛ የሚመስል ማንኛው ነው? ገናንነትሽን መናገር የሚቻለው ማን ነው? አንችን የሚመስል የለም ብሎ ቅዱስ ኤፍሬም በድርሰቱ ተናግሯልና። ስርጋዌ ሰማይ መቼ ማርያም ሆይ፣ ሰማይ የተሸለመ የተሸለመባቸው የዘመናት ምልክቶች ፀሐይ፣ ጨረቃ፣ ከዋክብት፣ ምድር፣ የተሸለመችባት አበባዎች፣ ድንገት እንደ ጥላ ያልፋሉ፣ ይጠፋሉ። ንግስት ማርያም ሆይ፣ ለአንቺ የሚቀርበው ሽልማት ምስጋና ግን ለዘል አለም አያልፍም፣ አይጠፋምም። ታምርኪ ማርያም ማርያም ሆይ፣ ታምርሽ ሁሉ እያንዳንዱ ቢጻፍ ኖሮ ዓለም እንኳን ክብደቱን ፈጽሞ ባልቻለችውም ነበር። ሁልጊዜ እንደሚያደርግ እንደሚያደርገው በሱ ደስ ይለው ዘንድህ ከአንደበቴ የወጣውን ምስጋና አበባ በልጅሽ እጅ ላይ አኑሪ። በአበባ መጫወት ለህፃን ፈቃድ ነውና፣ አኮ ዘ ሀይቅ ጽጌሬዳ ሜቴ ማርያም ሆይ ያቀረብኩት ልሽን የታምራት እጅ መንሻ በሙሉ የባህር ዳር ጽጌሬዳ ከባህርም እየወጣ ሽቱ አይደለም መለያወጥ የሌለብሽ ሰውን የምትወድና የሰላም እመቤት ማርያም ጥቂት የሆነ የአንደበቴ ምስጋና አበባን ብዙ አድርጊ። መዓዛው በልጅሽ በወዳጅሽ ዘንድ ዋጋ የሚያሰጥ ይሆንልኝ። አባኦኪ ለኪ ስብሃተ ተአምር እመቴ ማርያም ለስዕልሽ የራስ ዘውድ በሆኑት በምሳ ጽጌሬዳ በምሳ ጽጌሬዳ ፈንታ በሶስት የተከፈለ አምሳ አምሳ ምስጋናሽን አቀረብኩልሽ። ይቅርታ የራስ ዘውድ በሆኑት በአምሳ ጽጌሬዳ ፈንታ በሶስት የተከፈሉ አምሳ አምሳ ምስጋናሽን አቀረብኩልሽ። ሜቴ ማርያም የሚያጋሳ አንበሳ መቃብሯን ለመቆፈር እስኪበቃ ድረስ ግብጻዊት ማርያምን ከበደሏ እንዳነጻሻት ሁሉ ይህንም ምስጋናሽን ተቀብለሽ ከበደሌ ንጹህ አድርጊኝ አድርግን ይቅርታሽንም ፈጥኖ ይደረግልኝ ይደረግልን አሚን። ለምን ትሊት አትበሊ ኢትበሊ ሜቴ ማርያም ሆይ ከሀጥ አንደበት የሚ የሚቀርብ ምስጋናን አልቀበልም ከጻድቃን የሚቀርብልኝ ምስጋና ብቻ ይበቃኛል አትበይ ለጻድቃን ያይደለ ለሀጣን አሳስቢ ብሎ ሊቁ አባ ሕርያቆስ በድርሰቱ እንደ ተናገረ ከኢሴ ስር የተገኘሽ የህይወት አበባ ማርያም ሆይ በደለኛውን እኔን ብትቀበይ ታምርሽን ጨረቃ ሳይቀር ያመሰግናል ተኖ ጽጌ ሃና የሃና አበባ ማርያም ሆይ ሽቱ ምስጋና ምስጋናሽን የሰበሰበ ማን ነው? ታምራሽን እንደ እንጀራ ምስጋናሽንም እንደ ማር እራት አድርጎ የተገባ ማን ነው? ጥቂት ነገሬን በሰው ዘንድ ሁሉ የሚጣፍጥ ደዌን የሚፈውስ ከሀጢያት የሚያነጻ አድርጊኝ አሜን። ታምርኪ በሃል ልዩ መቴ ማርያም ሆይ ታምርኪ በማሰብ በሀሳቦች የተንጠለጠሉ የፍቅርሽ በልቤ ውስጥ በቅሏልና ምስጋናሽ አጽዕቁ ቅጠሉ በክንፎቼ ወጥቷልና ፊደሉን ያዩ ሁሉ ያነቡት ዘንድ መቴ ማርያም ምስጋናሽን በአበባው በቅጠሉ ጻፊ። ዘኒ ስብሃተ ወዘኒ ማኅሌተ ማርያም ሆይ ይህንን ምስጋና ይህንን ማኅሌተ ማህሌታ ምርሽነ ለኒ አብቡ አፈራለኝ ዳግመኛ ዘንባባን ይጂ በበጉ ደም ልብሳቸውን ከአጠቡ ጋራ በአንድነት አመሰግን ዘንድ እመቴ ማርያም ሆይ በጠራ በንጽህ በንጹህ ባህር ውስጥ መቆምን አዲ- አዲ ኒምሳኒ ሃብረ ሃብረ ሐመል ማል እመይቴ ማርያም ሆይ ሐመል ሚል እመይቴ ማርያም ሆይ የብር ዝንጉርጉር የነጭና የቀይ ድብልቅ መልክ ያለው ንጹፍ ኢታምርሽን በወርቅ አምሳል የተዘጋጀ ነው። እነሁ ያማረ የተወደደ ማኅሌተ ጽጌ የተባለ ምስጋናሽ ተፈጸመ። በሰማያትና በምድር ንግስት ማርያም ሆይ፣ የሰማያትና የምድር ንግስት ማርያም ሆይ፣ ልጅሽ ወዳጅሽ በእቅፍሽ ውስጥ እንዳለ ይህንን የማኅሌተ ጽጌ ምስጋና ተቀበል ተቀብለሽ ወደ ሰማይ አሳርጊ። አሜን። መኑ ጠቢብ እንበለ ጽጌኪ መቴ ማርያም ሆይ የሰማይ ከዋክብትን የደቀቀ የባህር አሽዋን ከልጅሽ በቀር ጠንቅቆ ቆጥሮ ያወቀ ማን ነው? ታምርሽን ጠንቅቆ መናገር አይቻልም እና ተመስገናሽ። ከምስጋና ሺ ጥቂት ተናግረን ዝም እንበል። የእግዚአብሔር የኃይሉን ካህሊነት መጥኖ ያወቀ ማን ነው? ቸርነቱን ስፈጽሞ መናገር የሚቻለው ማን ነው? ስብሀት ለአብ ምስጋና ይገባል። ሎድ ምስጋና ይገባል። ጀምረን ለመፈጸም ላበቃል። ለመንፈስ ቅዱስን ምስጋና ይገባል። ሜ ማርያም ወይ ታምርሽን በምናገርበት ጊዜ ሁሉ በቸርነት ሺ ሃይማኖታዊ መንገድ የሃይማኖቴ መንገድ የተቀና ድጊልኝ የልቦናይንም ሀሳብ ፈጽሚልኝ። አሚን ስባሃት ለኪ ማርያም። ማርያም ሆይ ትሩጓን መላእክት በሚያቀርቡልሽ ምስጋና አመሰግንሻለሁ። ቅዱሳን ነቢያትም በሚያቀርቡልሽ ምስጋና አመሰግንሻለሁ። ወንጌልን ያስተማሩ ሐዋርያትን የሚያቀርቡልሽን ምስጋና አመሰግንሻለሁ። ለሃይማኖት የተጋደሉ ጻድቃንና ሰማዕታትን ሰማዕታት በሚያቀርቡ ልሽ ምስጋና አመሰግንሻለሁ። ማህሌተ ጽጌ ለተባለ ምስጋናሽን ማህሌተ ጽጌ ለተባለ ምስጋናሽን ወይን ምስጋና ይገባል። በማህሌተ ጽጌሽ ወይን ያዘነ የተከዘ ደስ ይለዋልና ልመናዋ ክብሯ የልጅ ቸርነት ከነይገባርዋ ከሁለተሰንበት ከርገታ አብጋ በዚህ ማምር ከተሰበሰቡት ወንድሞቻ